አሰላሙ አሌይኩም ረህመቱላሂ ወበረካቱሁ። ወድና ተከበራችሁ የአዲያቄቱ ተከታታዮች እንደምንላችሁ እኔ ደህና ነኝ፣ አልሐምዱሊላሂ። ዛሬ በአዲስ ነገር ከች ብያለሁ። ሱመያ ጉድ ይዛ መጣለች ማለት ነው። ልጆች የምን የም ክርስትና ልንነሳ ነው ስትል ከች ብላለች። ሳይዳላሰብርህ እንግዲህ ማለት ነው፣ በጣም ያሳዝናል። አብራችሁን ከቆያችሁን አንዳንድ ነገሮችን እነግራችኋለሁ ማለት ነው። ነው ግን ከሚያስደነግጠው ጀመርኩና በጣም ይቅርታ እንግዲህ። ሱመያ እንዳያችኋት ማለት ነው፣ እንደሰማችኋት እንግዲህ እንግዲህ ልጆቼን ክርስትና እናስነሳቸው አንቺም ተነሽ እያሉኝ ነው እህቴና እናቴ ቤተሰቦች። ምክንያቱም እኔ ብቻ ነኝ ሙስሊማ እያለች ነው ማለት ነው እንግዲህ ያለችው። ባህር ዳር ነበረ ኑሮ ከባድ ነው ታውቃላችሁ። እስከ መቼ ድረስ ሆቴል ይዛ ትኖራለች? አሁን እንግዲህ ተነስታ ወደ ገጠር ነው እነሱ ጋር ወደ ገጠር ነው። ገጠር ከሄደ በኋላ ህይወት እንዴት ይቀጥላል የሚባለውን ነገር እንግዲህ ታወታላችሁ። ትንሽ እንደ ወዝጋ ያደርገች ያለ ትመስላለች። አየሩ እየተቀየረባት ስለሆነ ያለችው በጣም ነው የሚያሳዝነው። ድዛ አስሩን አይነት ምግብ ይቀምሳል እዛ ይመላፈጣል ማለት ነው። እሱ ያለችበት ነገር በጣም ያሳዝናል። ቆራጥ ጀግናናት። እሱ ደግሞ ጀግናናት ማለት ነው። ራሷን ጠንካራ አድርጋ የልጆቿን እንቁ እናት ሆና በቅታ ነቅታ እየተገኘች ነው ማለት ነው ያለችው በአሁኑ ሰዓት ቢሆንም ግን እኔ እሷ ብቻ ሙስሊምና ሌሎች ኦርቶዶክስ ናቸው አይነት ነገር ነው ህይወት የሚቀጥለው ማለት ነው። በጣም ነው የሚያሳዝነው። ነው እንዳያችኋት፣ እህቷ እየተናገረች ነበረ። ልጆችን እናስጠምቃቸው ክርስትና ይነሱ እያለቻት ነበረ። አንቺም ከፈለግሽ እያለቻት ነበረ ማለት ነው። እየጠየቋት ነበረ። ዝም ብላቸዋለች። እንግዲህ ሰሄድ ምን ይላል? ይሄን ሲሰማ ይሄን ጉዱን ሲሰማ ምን ይላል? ወልዶ መጣል ምን ያህል ዋጋ እንደሚያስከፍል ያውቀዋል ግን እዛ ላጤ ሴት ይዞ እያናፋ እንዲያያ፣ እዚህ ልጆቹ የሚሆኑትን ነገር ሲያይ ምን ይውጠው ይሆን? ሱመያ ላትወስን ትችላለች፣ ምናልባት ማለት ነው። ነገር ግን ያለው ነገር በጣም የሚያስጠላ ነው ማለት ነው። ሱመያን እንደዚህ ያለ ቤተሰቦች አያሏት፣ አስቡት ማለት ነው። እውነት በጣም ይደብራል ሰሄድ ማለት ነው። ሰሄድ በጣም ይደብራል። ያንተ ስራ ነው ይሄ ሁሉ ማለት ነው። ልጆቹ ሃይማኖታቸውን ቢቀይሩ ሱመያ ብትሸገር ብትጎዳ፣ ያንተ ስራ ነው ማለት ነው። አባትነትህን ስላራካቸው እና በቃ አንዲት ላጤ የሆነ ሴትን ይዘህ ከዛ ከዚህ ምን ምን እያልክ ስለሆነ ማለት ነው። እና ሱመያ እንግዲህ ገጠር ልገባ ነው፣ እስከ መቼ ድረስ ከተማ እኖራለሁ? ግን ገጠር ገብቼ ካልተመቸኝ ሁለት ልብ ነኝ፣ ያኔ ከተማ ወይ እመለሳለሁ፣ ገጠር ከተመቸኝ ደግሞ እዛው ልኖር እችላለሁ። ግን ለአሁን ገጠር ልሄድ ነው ብላለች ማለት ነው። እንግዲህ ገጠር ሄዳ ለስንት ቀን እንደምትቆይ ባናቅም እንግዲህ እዛም ኢንተርኔት ምናምን ላይሰራላት ይችላል። ብቻ ያሳዝናል ማለት ነው ያሳዝና ሀይቀትን በጣም ነው የሚያሳዝ ነው። ብቻ አላህ ይገዝሽ፣ አላህ ያጠንክርሽ፣ አላህ በዲንሽ ላይ ጠንካራ እያድርግሽ ለሰው ብለሽ ሳይሆን አላህን ወደሽ እና ፈቅደሽ ስምና እንደተቀበልሽ ልጆችሽንም በዛው ላይ እንደምታጠነክሪያቸው ተስፋ አደርጋለሁ። እሱ መይቴ ማለት ነው። ብዙ ፈተና ሊያጋጥምሽ ይችላል። መገለል ሊደርስብሽ ይችላል። ብዙ ነገር ሊደርስብሽ ይችላል። ነገር ግን ጠንካራ ሴት ሆነሽ ልጆችሽን እንደምታሳድጊያቸው እና ልጆችሽን ሃይማኖታቸው እንደማትቀየርባቸው፣ አንቺም እንደማትቀየር ተስፋ አደርጋለሁኝ። አላ ገዝሽኛ። ዱዓ ብቻ ነው ማድረግ የምንችለው። ውሳኔ ያንቺና ያንቺ ነው። ነገር ግን በዛም ላይ ደግሞ አላህ ሱብሃነሁ ተዓላ በቀጥተኛው ገል ያለ ያጽናልሽ ቤተሰቦችሽን ደግሞ እምነት አይደለም የሚለያየው። ስለዚህ ያንቺንም እምነት አክብሮ አንቺም አክብረሽላችሁ የምትኖሩ አላህ ያድርጋችሁ። አይቀተን በጣም ከባድ ነው እንደዚህ ያለ ነገር ሲያጋጥም እ ሁሉም ቤት ስላለ ማለት ነው እንደዚህ። ሰለምቴ ወይ ትኖራላችሁ ወይንም ከቤተሰብ ውስጥ ከሙስሊም ቤተሰብ ውስጥ አንዲ ሰው ኦርቶዶክስ ልትርዶር ትችላለ። የኛም ቤት ስላለ ማለት ነው እና ብቻ ፈተና ነው አላህ ከፈተና ይጠብቀን ማለት ነው። እና ብቻ ጠንካራ እንደምትሆን ህይወት ሲፈትንሽ ያልሆነ ነገር እንደማትወስኒ ተስፋ አደርጋለሁ ማለት ነው። የማይሆን ነገር እንደማትወስኒ ተስፋ አደርጋለሁ። ይሱመይቲ አላህ ይገዝሽ ነው የሚለው ሌላ ምን ማለት እችላለሁ? ሀይቀተን በጣም ከባድ ነው ሰው እንደዚህ እያለ ጫና ሲያደርግባችሁ ምን እንደምትወስኑ አይታወቅም ማለት ነው። አሁን ሲስተሯ እንግዲህ እንደዛ እያለቻት ነበር። ምን ትያለሽ? ክርስትና እናስነሳቸው ልጆችን እያለቻት ነበር ማለት ነው እና ክርስትና እናስነሳቸው፣ ምን ትያለሽ? አንቺም ክርስትና ተነሽ ፍቃደኛ ከሆንሽ እያለቻት ነበር እሰውት ማለት ነው። በወለዳችኋቸው ልጆቻችሁ ስንት ለፍታችሁ ባሳደጋችሁ ልጆቻችሁ ላይ እንደዚ ስትባሉ ትንሽ ይከብዳል አይደለ? ይከብዳል ሀይቀተርል ና እሱመያ ደግሞ ለመወሰን ስለከበዳት ዝም ብላለች ማለት ነው። ነገር ግን እህቷ የምትፈታት አይመስለኝም። አይነ ኩላሊ ሱመያ አንቺ ታቂያለሽ። እንግዲህ የበፊት ስሜን እነግራችኋለሁ ብለሻለን እንጠብቅሻለን። እንግዲህ ሰለምቴዋ ሱመያ ማለት ነው። ውሳኔሽን አንቺ እንደምትወስኒ መልካም ነገር እንደምትወስኒ ተስፋ እናደርጋለን። አላህ በዲንሽ ላይ ጠንካራ ያድርግሽ። አላህ ነው ሁሉን ነገር የሚያስተካክለውና ብቻ ቤተሰቦችሽን እንደማታስከፊያቸው ሁሉ እምነትሽን እንደማይነኩብሽ አንቺም እንደማትነክባቸው ተስፋ አደርጋለሁ። ህይወት ውጣና ውረዳ አለሁ። ነገር ግን ነገ የተሻለ ህይወት እንደምትኖረ ተስፋ አድርገሽ እላለሁ ማለት ነው። ተመይቴ ብቻ አላህ ከአንቺ ጋር ይሁን። የተሻለ ምን ሁሉ እየተመኘንልሽ አላህ ባለሽበት ይጠብቅሽ። ገጠርም ከሆነ እንግዲህ በይመችብሽ ሰዓት ቪዲዮ ትሰሪ ልናለች ማለት ነው። አላህ ከአንቺ ጋር ይሁን እያልኩኝ ቪዲዮውን በዚህ አጠናቅቃለሁ። ላይክ፣ ሸር፣ ሰብስክራይብ አይረሳ። ሰላማችሁ በዚ በል። ሰላም ለሀገራችን ለህዝባችን ይሁን። አሰላሙ አሌይኩም ረመቱላ ወበረካቱ